የአዳራሽ አገልግሎት አንፈልግም። ዲያቆን ፈለገ፣ አቶ ጸጋዬ፣ ቅድስት ቤተክርስቲያናችን የአዳራሽ አገልግሎት አያስፈልጋት። እውነት ለቅድስት ቤተክርስቲያናችን የምታስቡ ከሆነ እባካችሁ እኛንም መፎ አያስብሉ። እናንተም ደግሞ ረፍት አድርጉና ቅድስት ቤተክርስቲያን ራሷ እኛን ታገልግለን እኛ ምንገልገል። ጆሮአችሁን ይዛቸው አምልጦ እመቤታችንን ጥለን ይህን እንዴት ልናስበው እንችላለን? ያንቀጠቅጣል፣ ምመናል፣ ያንዘረዝራል ስራቹ ዴማቹ ማርያም ማርያም ካላለ ክርስቶስ ክርስቶስ ማለት ውሸት ነው። ጆሮአቹን ይዛችሁ ሩጡ። መምህር ጳውሎስ በስተመጨረሻ መጋቢያ አላፍ ታቦት ነውን በማለት እንዲዘጋ መልእክት አስተላለፈ። የፍኖተ ስልክ ባለቤት መጋቢያ አላፍ ጸጋይ በታላቅ አክብሮት መለምነው ቤተክርስቲያናን የሚወዳት ከሆነ ቢዘጋው የስቅለት ለት ካላንደር በዘጋበት ቀን እሱ ቤቱ ታቦት ነው እንዴ የፍኑ ተጽድቅ ጉዳይ ሚስጢራዊ መረጃ ወጥቷል ማለት ነው። ከምታስቡት በላይ እጅ ረጅም የሆነ ሰው ነው። ለምሳሌ ዛድርች ስሰራ ማለት ህገ ወጥ ናቸው፣ መደረግ የለባቸውም ከቤተክርስቲያን ጋር ድንግል ማርያም ቤዛ አይደለችም ያለው ሰው ክህነት የለውም። ድንግል ማርያም ቤዛ አይደለችም ብሎ ክህነት ይዞ መገኘት ማለት ነው። ክህነት የመቀለው እኮ በድንግል ማርያም ነው። ስጋው ደግሞ የተገኘው እኮ በድንግል ማርያም ነው ልጅነት የተገኘው እኮ በድንግል ማርያም ነው። ብፁ አቡነ ጢሞቴዎስ ዝምታቸውን ሰበሩ። ሌሎችን ለማበሳጨት አይደለም። እመቤታችን ቅድስት ድንግል ማርያምን የምናከብራት የምንወዳት፣ ሌሎችን ለማበሳጨት አይደለም። የተጠቀምንበት ስለሆነ ነው። የተወዳችሁ ኦርቶዶክሲያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰበር የሆነ መረጃ በእጃችን ገብቷል። በተለይም ከፍኖተ ጽድቅ ጋር በተገናኘ ያልተሰሙ ሰራተኞች በውስጥ የነበረባቸው መከራ የደረሰባቸው ያለው ግፍና ኦርቶዶክሳዊነትን ለማጥፋት ሲሄድበት የነበረውን ርቀት አጋልጠዋል። መረጃው በእጃችን ነው። ግን ላይክ ቢያንስ ከ20 ከ300 በላይ ያስፈልገዋል። ሁላችሁም ኦርቶዶክሳዊ ከሆናቸው ስለ ፍኖተ ጽድቅ ጉዳይ፣ ስለ ብፁዕ አቡነ ገብርኤል እንዲሁም ስለ ሌሎች ርዕሰ ጉዳዮች በስፋት ይዘን መጥተናል። ላይክ አድርጉ። ኦርቶዶክሳዊ ከሆናችሁ ላይክ በማድረግ ጀምሩልኝ። ሀሳብ አሴቶቻቸውን ስጡ። ጉዱን እናጋልጣለን፣ ቤተ ክርስቲያንን ከፍ እናደርጋለን። በቀጥታ ወደ መረጃችን አመ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስታለም ቅዱስ ሥላሴ ክብር ምስጋና ይድረሰው። እናቱ እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸውም ክርስቶስ ተንሥአ እሙታን በዓቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዜስ ኮነ ፍስሐው ሰላም የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን ውድና ክቡራት ቤተሰቦች እንዴት አላችሁ እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ ዛሬም አዲስ ርዕሰ ጉዳይ ይዘን መተናል። ወቅታዊ ትኩስ የሆኑ መረጃዎችን ነው ማቀርብላችሁ። እውነት ለመናገር መቶ ሺህ እንድንደርስ ተደጋጋሚ ጊዜ ጠይቅያችኋለሁ። አሁን ግን ዝም ብያለሁ። ምክንያቱም ላይክ ሼር ስለማታደረጉልኝ ሰብስክራይብ ስለማታረጉ ማለት ነው። በቀን ሁለት ጊዜ ኦርቶዶክሳዊ መረጃ ማቅረብ ቀላል የሚባል አይደለም። ምክንያቱም ሰበር ወቅታዊ ትኩስ የሆኑ መረጃዎችን ነው ማቀርብላችሁ። ማለዳ አንድ ሰዓት ከ40፣ ምሽት አንድ ሰዓት በያሮስ የሚዲያ ቻናል ሁልጊዜ በያሮስ ሁለት ደግሞ አንዲት ርዕሰ ጉዳይ መዘን በቀን ሶስት ጊዜ ያለመታከት በሰባት ሰዓት፣ በአንድ ሰዓትና ምሽት አምስት ሰዓት እያቀረብኩላችሁ ይገኛሉ። ይህን መረጃ ላይክ አድርጉ። ሁላችሁም ኦርቶዶክሳን ሰበር የሆነ መረጃ ከፍኖተ ጽድቅ ሰራተኞችም ደርሶናል። ላይክ አድርጉ፣ ሀሳብ አስተያየቶቻችሁን በመስጠት ጀምሩ። በቅድሚያም ብፁዕ አቡነ ጢሞቴዎስ በረከታቸው በሁላችን ላይ ተደርና የዳውሮ ኮንታ ሀገረ ስብከት ሊቀ ጳጳስ ናቸው። ስለ እመቤታችን ስለ ቅድስት ድንግል ማርያም የተነገረውን አውስተው እንዲህ አሉ። ሌሎችን ለማበሳጨት አይደለም እመቤታችን ቅድስት ድንግል ማርያምን የምናከብራት የምንወዳት ሌሎችን ለማበሳጨት አይደለም፣ የተጠቀምንበት ስለሆነ ነው። ሰው ከቁስሉ ከዳነ በኋላ ቁስሉን ያዳነውን መድኃኒት ሁልጊዜ ሲያመሰግን ይኖራል። ጥቅሙን ስለምናውቅ ነው። የምናውቀው እኛ ነን። መድኃኒትነቷን መድኃኒትነቷን ያላወቁ ሰዎች እኮ ባያውቋት ባያከብሯት አያስደንቀንም። ለምን መድኃኒትነቷን አያውቁምና? እኛ መድኃኒትነቷን ስለምናውቅ ስለዳንበትም፣ ጭምር ነገም ከልጇ ጋር የምታስታርቀን ስለሆነች የምንናገረው የሌላትን ክብር ልንሰጣት አይደለም። የእመቤታችን ክብሯን እኛ የምንጨምርላት አይደለም። ክብሯንም የምንቀንስ እኛ አይደለም። እናቱን ስላከበረ እናከብራለን። ለምን እናትንና አባትህን አክብር ብሎ ሕግ ያወጣው ራሱ እግዚአብሔር ነውና፣ እግዚአብሔር እናትህና አባትን አክብር ብሎ ሕግ ስርዓት ከሰራ እናቱን የማያከብርበት ምክንያት የለምና እናቱን አክብሮ ነው። አዎ እናታችሁን አክብሮ ያለ የእመቤታችን የቅድስተ ቅድሳን የንጽህተ ንጽዋን ድንግል ማርያም ጉዳይ የሁላችንም ኦርቶዶክሲያን ርዕሰ ጉዳይ ነው። ይሄንን ስንል ክርስቶስን እየተውን የሚመስላቸው በርካቶች አሉ። ባለማወቅ ስሌት የሚያሰሉ ማለት ነው። ንጽሕት ክብርት፣ አንዲት የሆነችዋ ክርስቶስ ስላከብራት ክርስቶስ ስለወደዳት ነው። እኛም እናታችን ብለን የምንወዳት የምናከብራት ደግሞ ክርስቶስን ያሳውቀችን እናትም ስለሆነች ነው። ግን እኛ ከወደድናት እኛ ካከበርናት በላይ ልጇ ወዳጇ አክብሯታል ወዷታል። ድንግል ማርያምን ግን ቤዛ አይደለችም ያሉ ብዙዎች አሉ። ድንግል ማርያምን የሚያንቋሹ የሚያጣጥሉ አሉ።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 እኔ የዓለም ብርሃን ነኝ። ከዛስ አንተ ሙቱ ብርሃኑ ለዓለም እናንተም የዓለም ብርሃን ናቸው አለ። የሐዋርያት ብርሃን የክርስቶስ የሐዋርያት ብርሃንነት የክርስቶስ ብርሃንነትን አይጋረጅም። የጋረደ ጭንቅላት ነው። ጭንቅላት ግን ጠረገ ወድንቁርናውን መስታወት አውቀው። እንግዲህ መምህራኖቻችን ናቸው ድምጻቸውን ያሰሙ ያሉት። ሌላም ሊቃውንት፣ ሌላኛውም ሊቃውንት እንዲህ ሲሉ መልስ ሰጡ። ንካታር እኔ ከዚህ ማህበረሰብ ስለወጣሁኝ ተበደልኩ የሚል አስተሳሰብ ያንጸባርቃሉ። ከአብነት ትምህርት ቤት መጦ ጉቦ ከፍሎ ለመቀጠር ሲያስብ ያን ጊዜ ይሄ ሰው የቤተክርስቲያን ጠላት ነው። መምህር ነኝ ብሎ ጉቦ ሰጦ ለመቀጠር የሚነሳሳ ከሆነ ጠላቷ ነው። ለቤተክርስቲያን ጠላቷ፣ መጀመሪያ ጠላቷ እሱ ነው፣ እሱ ነው። የምንኩስና ስርዓት ቤተክርስቲያን ሊጠቅም ነው ቤተክርስቲያን አንድነት ሊያጸና ነው እንጂ መቻል ያለበት ለቤተክርስቲያን አንድነት ስጋት መሆን የለበትም። በዚህ አጋጣሚ ማለት በተለይ አበምኔቶች በዚህ ዘርፍ ላይ ያላችሁ የምታመነኩሱ ሰዎች በተደጋጋሚ በተለያየ ሚዲያ እናገራለሁ። ኤጲስቆጶስ እድሜው ከ50 ዓመት ያነሳ ይሁን ይላል። ነገር ግን አንድ ሊቀ ጳጳስ ወደ ጵጵስና ለመምጣት ጉቦ የሚሰጠው ለማን ነው? በዚህ አይነት ይሄ መማለጃ ሰጦ የሚሾመውን ክህነቱን እንደው በፍትሐ ነገሥት ላይ ይሰዓርም ሲመቱ ነው የሚሉት ከተሾመ በኋላ እንኳ ይሄን እንደሰጠ ቢታወቅ በፍትሐ ነገሥት ላይ ተጽፎ ያለው ምንድን ነው? ከሹመቱ ይሻር ከማዕረጉ ይዋረድ ነው። ተቀጣሪ ሙያውን በገንዘብ ነው የሚለካው። ራሱን ከሌሎች ጋር ነው የሚያወዳደው። እኔ የዚህ መምህር ሁኜ እንዴት ይሄን ያህል ይከፈለኛል ብሎ ማስተማሩን የሚያቆም ቋንቋን ተገን አድርገው አካባቢን ተገን አድርገው ለመስ ለሹመቱ የማይመጡ ሰዎች እንዲሾሙ ቤተክርስቲያን አትፈቅድም። የምታመነኩሱትን ሰው በደንብ ለዩት። ቤተክርስቲያንን ለፈተና እየዳረጋት ያለው ይሄ የምንኩስናን ሥርዓት ሳይጠብቁ የመነኮሱ አካላት ናቸው። እነዚህን አካላት ገና ሳይገቡ ከበሩ ላይ ምን ማለት አለብ? ማስቀረት። የዚ ነው የዚያ ነው የሚል የኮታ ቡስና የላትም ቤተክርስቲያን። አቋቋሙን ተምሮ ቅዳሴውን ተምሮ ቅኔውን ተምሮ መጥቶ ቅጠሩኝ ነው የሚለው መጥቶ ቅጠሩኝ። ግን የአብነት ትምህርት ቤት የአብነት ትምህርት የምንማረው ለመቀጠር አይደለም ለማገልገል ነው። ሿሚዎቻቸውን ለማስደሰት ሌሊት ተቀን ሲያመሰግኑ የሚውሉ ይሄ ማለት ከንቱ ውዳሴ ለሿሚዎቻቸው እንደ ክረምት ዝናብ ሲያወርዱ ቅኔ ሲቀኙ የሚውሉ ሰዎች አሉ። አንድ መንኩሴ ወደ ምንኩስና ሕይወት ከመግባቱ በፊት ምንድነው መስፈርቱ ማየት ያለብን? በየገዳማቱ ከፍተኛ የሆነ ተግዳሮት ለቤተክርስቲያን እየሆነ ያለው የመንኩስና የሚመነኩሱ ሰዎችን ቁጥጥር አለማድረግ መቻላችን ነው። በእናት ቤተክርስቲያናችን እንግዲህ የተለያዩ ነገሮችን የተመለከትን እንገኛለን። በአስተምህሮ ደረጃ ብዙ ነገሮችም ይታያሉና ና ከዛ አንጻር ነው ያው ጆሮን ጭው የሚያደርጉ ነገሮችን በተደጋጋሚነት ሰምተናል። ጆሮቸውን ይዛቸው አምልጡ ይሉናል እኚህ ሊቅ። በጣም ወቅታዊም ስለነበረ በተለይ በዚህ በሰሞኑ በሚዲያ እንደምታዩት እመቤታችንን ጥለን ይህ እንዴት ልናስበው እንችላለን? ያንቀጠቅጣል ምመናል ያንዘረዝራል ስራችሁ ደማችሁ። ማርያም ማርያም ካላለ ክርስቶስ ክርስቶስ ማለት ውሸት ነው። ጆሮአችሁን ይዛችሁ ሩጡ። ያንቀጠቅጣል እኮ የእመቤታችን ነገር ምዕመናን ህሊና እኳ አይችለውም። ሊቅ ተናግሮ እኳ አይጨርሰውም። ሐዋርያት ያልተናገሩትን፣ ሰለስቱ ምዕት ያልተናገሩትም በዚህን ዘመን አንድም ብለው መጻሕፍትን የሚፈትቱ ሊቃውንት ያልተናገሩትን የቲክቶክ አርበኛ እየተነሳ የሆነ ነገር ሲል የለም ጆሮአችን ተደፍኗል። እኛ የኛ ጆሮ ለቤተ ክርስቲያን ክፍት ነው። እየነዘረ የነበረ ውስጤን እና የመቤት እንትሉ ስሟ ሲነሳ ምዕመናን፣ እኛ የውላችሁ አኩፋዳችን ትዝ ነው የሚለን አኩፋዳችን በትራችን ትዝ ነው የሚለን ያን ትልልቅ ውሻ ጥርሱን እያስታገሰች አኩፋዳችንን ሆዳችንን ሞልታ እሷ እንጀራ ሆና ባዶ አኩፋዳ ይዘን ሂደን እኮ ቋኩፋዳችን ሞልተን ምንመለስ። ከዛ በኋላ ቅኔውን መጻፉን ሁሉን ነገር እኮ እንድናጠናቀቅ ምክንያት የሆነችን የረዳችን እሷ ናት እና የእሷን ነገር ተቀምጦ መናገር ይጨንቀናል። እመቤታችን ቅድስት ድንግል ማርያም ላይ ጥያቄ ሲነሳ እንኳን ጥንታ አብሶ ታማልዳለች አታማልድም እሚል ጥያቄ ሲነሳ ጆሮአችሁን ይዛችሁ ሩጡ። ምን በሉ ምን በሉ በማርያም ጆሮአችሁን ይዛችሁ ምን ምን ላለመስማት እመቤቴን የእሷን ክብር የሚነካ ስም አጉዳፊ ስታዩ ጆሮአችሁን ይዛችሁ ሩጡ እንጂ አትከራከሩ። መልስ ለመስጠትም እኛ ትንሽ ትንሽ ነው ምንናገር እንጂ ደስ የሚያሰኝ መልእክትን ያስተላልፉት። እንግዲህ የፍኖተ ጽድቅ አዳራሽ ነው ይህን ሁሉ ጉድ እያመጣ ያለው፣ እና ስለ ፍኖተ ጽድቅ የአዳራሽ አገልግሎት አንፈልግም በማለት ወንድማችን ፈለገ አትናቴዎስ እንዲህ ይለናል። አቶ ጸጋዬ ቅዱስ ቤተክርስቲያናችን የአዳራሽ አገልግሎት አያስፈልጋት እውነት ለቅድስት ቤተክርስቲያናችን የምታስቡ ከሆነ እባካችሁ እኛንም መፎ ያስቡልን። እናንተም ደግሞ ረፍት አድርጉና ቅድስት ቤተክርስቲያን ራሷ እኛን ታገልግለን፣ እኛ የምንገለገል የአዳራሽ አገልግሎት ቤተክርስቲያናችን አያስፈልጋትም። አውደ ምሕረት አልጠበበንም፣ አውደ ምሕረት አልጠበባትም። በቃ በገንዘብ ደረጃ ትልቅ አቅም ያለ ግለሰብ ከሆን ያንን የሚዲያ አቅም በአጠቃላይ ለኢትዮጵያ ኦርቶዶክስ ቴሌቪዥን ለኢትዮጵያ ኦርቶዶክስ ተዋህዶ ማህበረ ቅዱሳን ቴሌቪዥን ሰፖርት ማድረግ ይቻላል። የሚተላለፉትን መልዕክቶች በአጠቃላይ በነዚህ የእኛ የቴሌቪዥን ጣቢያዎች እንዲተላለፉ ማድረግ ይቻላል። እውነት እውነት ለቤተ ክርስቲያን ቅናት ያለን ከሆነ ማለት ነው። ከዛ ውጭ ግን ቤተክርስቲያናችን የአዳራሽ አገልግሎት አያስፈልጋትም። የአዳራሽ አገልግሎት አያስፈልጋትም። እኛ ግለሰብን እየገፋን አይደለም። አቶ ጸጋዬ ወደ ቅዱስ ቤተክርስቲያን ተመልሷል፣ ሁ ተመልሷል። እሺ፣ ይህን ግለሰብ ከቤተክርስቲያን እየገፋን ነው ወይ? አይደለም የቤተ ክርስቲያናችን ሥርዓት ግን ያክብርልን። አይ እኔ በቃ ከሌላ ቦታ ነው የመጣሁት እና ተቀበሉ። ኦኬ እንቀበላለን፣ እንቀበላለን ማለት ግን አይ እንደ በቃ እንደፈለኩ ካልሆንኩኝ፣ እንደው ፓትርያርኩም ጳጳሱም ቆሞሱም ምኑም እኔ ካልሆንኩኝ ሚባል ነገር የለም፣ ሚባል ነገር የለም። በወንድምነት እያንዳንዱ ነፍስ ወደዚህ ቅዱስ ቤተ ክርስቲያን እንዲመጣ እንዲመለስ ፍላጎታችን ነው፣ ፈቃዳችን ነው። ይሄ ምድራዊ ደስታ ብቻ ሳይሆን በአንድ አጥ መመለስ የሰማይ መላእክት እንኳ ኦኬ ይደሰታሉ በዚህ ጉዳይ ግን አንደራደርም ነው በቤተ ክርስቲያናቸው ሥርዓት አንደራደርም እኛ ኦርቶዶክስ አዳራሽ አገልግሎት አንፈልግም ፈለጋትና ቴዎስ የተናገረው ንግግር ነው መምህር ጳውሎስ ሁለት ተከታታይ ቪዲዮችን አሳያቸዋለሁ ታቦት ነው ወይ የሚል ማለት ታቦት ነው ወይ ጸጋዬ ታቦት ነው ወይ አዳራሽ አዘግቶ ጳጳሱስ አገረ ስብከቱን ትቶ በስቅለት ቀን እንዴት በዛ ይገኛል በማለት ያስተላለፈውን ሁለት መልእክቶች ተከታታይ ላስደምጣቸው የፍኖተ ጽድቅ ባለቤትም መጋቢያ ላስጸጋዬ በታላቅ አክብሮት ለምነው ቤተክርስቲያኗን የሚወዳት ከሆነ ቢዘጋው የስቅለት ዕለት ካላንደር በዘጋበት ቀን እሱ ቤቱ ታቦት ነው እንዴ ቤቱ የሚከፍተው ስግደት የቱ ጋር ነው ንሴብሖ ተብሎ ለይሁዳ ወንዱ ወለውሉዱ ተብሎ ዳዊት የሚደገመው የቱ ጋር ነው ግብረ ሕማማት የሚነበበው ምን ማለት ነው የራስ አዳራሽ መሰብሰብ ሌላ ጨርች ነው እዛው አጠገባቸው ጋር ቤተክርስቲያን አለ አይደለም እንዴ? ካላንደር በዘጋበት ቀን ቤቱ ማስመለክ ምን ማለት ነው? ካላንደር በዘጋበት ቀን አዳራሽ ሄዶ መሪ መሆን ደግሞ ሊቀጳጳሱ ምን ማለት ነው? ሁሉም ነገር ብልሽትሸት ያለ ነው። በዛን ቀን ሰውየው እ ሊቀጳጳሱ ይሄን ቃል እንኳን ባይናገሩ ማለት ነው ትክክለኛዋን ትምህርት እንኳን ቢያስተምሩ በዛን ቀን እዛ መገኘታቸው በራሱ ሌላ ነው። በዛን ቀን የትኛውን ማህበር ቤቱን ከፍቶ እየሰገደ ምን ማቋቋም ተፈልጎ ነው? የስግደት ዕለት ቀሚስ ለብሰው የተቀመጡ ጓደኞቻችን አገልጋዮች ለምንድነው እዛ የተገኛችሁ ተገኛችሁ? እናንተ ስቅለትን አክብራችኋል። የጥብጠባውን ስነ ስርዓት ሳይከናወን ተገኝታችሁ ትንሣኤም እዛው አድራችሁ ሊሆን ይችላል። የእናንተ ነገር አይታወቅም። ሶ ስለዚህ ይሄ ነገር በፍጥ መቃ ከናካተው መዘጋት ነው ያለበት። ለቤተክርስቲያን የሚያስብ ከሆነ ነዋይ ቅድሳቶቹን ቢፈልግ ይሽጣቸው፣ ቢፈልግ የፈለገ ያደርጋቸው። እዛ ያሉትን አንስቶ አጠገቡን ጋር ያለው ቤተክርስቲያን መስጠት ይችላል። ፍኖተ ጽድቅን እንደው ቢዘጋው ደስ ይለኛል። ከዚህ በላይ ስህተት የለም። ካላንደር በዘጋበት ቀን ሰራተኞችን ላሰግድ ነው ካለ ሰራተኞቹ እሱ የፈጠራቸው ናቸው እንዴ ምንድነው እየተደረገ ያሉ? ስለዚህ አስፈልግ እና የፍኖተ ጽድቅ ስህተት ስርየት የሌለው ስህተት ነው ከይቅርታ ጋር እኔ ፈራጅ አይደለሁም ነገር ግን ስርየት የለውም የስቅለት ቀን የራሱ አዳራሹ ሰዎች የማሰገድ ከካህንና ከቤተ ክርስቲያን ጋር እንዳይገናኙ የመከላከል ያክል ነው ለእኔ የሚታየኝ ጉንዶሾች አይደሉም አይነት ስውራን አይደሉም ዘመድ አዝማድ የሚያደርሳቸው ያጡ እስረኞች አይደሉም። እስር ቤት ላሉት እንኳን ሳይቀር ቤተ ክርስቲያን ተሰርቶ የጥብጠባው ስነ ስርዓት በካህናት ይከናወናል። ያን ያህል አስሮ የራስ አርጎ ማስቀረት በጣም ስህተት ነው። አንደኛው ነጥብ ይሄ ነው እና ቅዱስ ሲኖዶስ በዚህ ጉዳይ ላይ እንዲያይበት ለጊዜው የተደረገው እግድና አጣርታችሁ እንድታሳውቁን የሚሉት ደብዳቤዎች በብፁ አቡነ ዲዮስቆሮስ ተጽፈዋል። አሁን ባለው ነገር ላይ በጣም የምናመሰግናቸው ሊቀጳጳስ ብፁ አቡነ ዲዮስቆሮስን ነው። እኛ ተመላልሰን ያገለገልንበት ወልደን ያደግንበት ነው ቦታው ክልሎቹ ክልሉ ማለት ነው። ስለዚህ በፍጹም ሙስሊምም ከሆነ በራሱ መንገድ እስላም ነው፣ ክርስቲያንም ከሆነ ክርስቲያን ነው። ልክ እንደዚሁ ሙስሊሙ ኦሮሞም አማራን ትግሬም እንዳለበትና በዛ ሃይማኖቱ እንደሚቀጥሉሉ፣ ኦርቶዶክሱም ኦርቶዶክሳዊ የሆነው ኦሮሞ ከኦርቶዶክሳዊ ከሆነው የሌላ ብሔር ወንድሞቹ የተለየ እምነት የለውም። በዘሩ ምክንያት የጨመረው ዶግማ የለም፣ የቀነሰውም ቀኖና የለም። ምንም ዋሻ አርጎ መወሸቅ አይቻልም ሲክዱ እና ሰው ልክ አይደሉም ብሎ ሲነሳባቸው ያንን ዋሻ ማድረግ ሲሾሙ ደግሞ ዞር ብሎ አለማየት የስቅለት ቀን ያልባረቁትን ህዝብ መከታ ይሆነኛል ብሎ ማሰብ የተወሰነ ከሳቸው አካባቢ የሚለቃቅሙ ሰዎች እንዲፎቶ ማድረግ ይቻል ይሆናል። ጉዳዩ ግን የኃይል አይደለም፣ የህገ ቤተክርስቲያን ጉዳይ ነው። እኛ የምንፈልገው እሳቸው እንዲወግዙም አይደለም። እመቤታችን ቤዛዊተ ኩሎ አለም አይደለችም ማለት የተሳስቻለ ኑፋቄ ነው። ቤተክርስቲያን በምትቀጣኝ ቅጣት ቀጣለሁ። አሁን እመቤታችን ቤዛዊተ ዓለም ናት። ዘጠና መግለጫ አርባ ደቂቃ ማውራቱ ምንም ጥቅም የለውም። ይሄ ማጭበርበሪያ ነው፣ በፍጹም አንቀበልም። እኛ ኮ ላስተማሩት ትምህርት እኚህ አባት አልተማሩም አላልም። ደብረ ሊባኖስ ናቸው፣ ገዳሙንም ዋሻ ማድረግ አይቻልም። በደብረ ሊባኖስ ገዳም ይህ ቃል አይነገርም። አሁን በቤታችን በአደባባይ ስለተነካችብን ለሃይማኖታችን ነው እንጂማ ከኔጋ ኮ በጣም ወንድሜ አባቴ ናቸው፣ በጣም ወዳቸው ናቸው። ቃል እግዚአብሔር አነጋገራቸው ደስ የሚል ሰው ናቸው። በዚህ ልክ ከመጡ ግን መልአክ ቢመጣ አላምነው እንኳን እሳቸው ምክንያቱም አትቀበሉ ይላል መጽሐፋችንን፣ ይዘን ነው እያንዳንዱ ክርስቲያን። በዚህ ልክ ነው ስሜቱ እንዲሆንም የምንፈልገው፣ ይሄ ነው ያገለገልነውም ህዝብ። ከዚህ ውጭ ሌላ ነገር ሰምቶ፣ አይ አባት ናቸው ቢሳሳቱ አይቻልም፣ አንቀበልም። ይህን በትክክል ሁለተኛ፣ ቀኖና ቤተክርስቲያንን ጥሰው ነው የሄዱት። በአይነኝ ተፈቅዶላቸው የክፍሉ ጳጳሳት ፈቅደውላቸው እንኳ ተገኝተው ቢሆን የራሳቸውን ህዝብ ለየትኛው ሊቀ ጳጳስ ስጥ። አብይ በሆነ በዓል ህዝቡ እንደ ቅጠል ረግፎ እንደ ሻሽ ተነጥፎ ኪርያላይሶን እያለ በሚሰግድበት ሰዓት ጥብጠባውን የሚመራው ማን ነው? ያንን ስርዓት አስተምሮ በስነ ስርዓት ህዝቡን። ይቺ ቃል እስከ አምቦ ነው የትነገራለች የአምቦ ህዝብ ለሃይማኖቱ ምን ያህል እንደሆነ ልጅ ሆነን እናውቀዋለን። ተነግሮ ይደገማል። እኛ እናውቀዋለን፣ ምዕራብ ሸዋን እናውቀዋለን። ያልገባንበት ገጠር የለም። ህዝቡ የኛ አባት ነው ከያላሉ ደሳሳ ጎጆ ጀምሮ ያማረ የተዋበ ቤታቸው ውስጥ ሁሉ ገብተን አይተናል። ለመብርሃን ፍቅር ለመስጠት ብሔር አይጠቀስም ኢትዮጵያዊነት በራሱ በቂ ነው። ኦርቶዶክሳዊነት በቂ ነው። እንኳን እኛ በዛ የስቅለት ቀን ፕሮቴስታንቶችን እመቤታችንን በዚህ ልክ አይነቅፏት እኛን ለማናደር ምን ይናገሩ እንጂ የዛን ቀን አይነቅፏት። በእውነት ስቅለተ ክርስቶስ በምን አይነት ሁኔታ በቤተክርስቲያን እንደሚከበር እመቤታችን ምን አይነት ጥልቅ አዘኑስ ልትሆን እንደምትችል የተጻፈ ነገር ለነሱ ባይኖራቸው እንኳን ከኛ አስተምሮና ከኢትዮጵያዊነት የተነሳ ዝም ይባላል። ሀዘን ላይ የተቀመጠ ሰው አይወቀስም፣ በዚህ ልክ ክብሩ አይነገር። ስለዚህ አገረ ስብከታቸውን ጥለው መገኘታቸው ህዝባቸውን በትነው መገኘታቸውን ቅዱስ ሲኖዶስ እንዲጠይቅልን እንፈልጋለን። በጣም ደስ የሚያሰኝ መልእክት ነው። ብዙ ጉዳዮችን ነው የምናነሳው። በስፋት እንድንመለከተው የምወደው አንዲት ርዕሰ ጉዳይ አለች። ሁላችሁም ሼር እንድታደርጉና ላይክ እንድታደርጉ የምፈልገው እንዳልኳችሁ ፍኖተ ጽድቅ ጸጋ የተባለው ጸጋ ደበብ የተባለው የፍኖተ ጽድቅ ዋና ኃላፊ በጣም ባለሀብት ነው። የቀለም ፋብሪካዎች የታንከር ምናምን አምራች ነው፣ ብቻ በአጠቃላይ ሀብታም ነው። በገንዘቡ የሚመካና በገንዘቡ የሚያምን ነው። ቅዱስ ፓትርያርኩን ለማዕድ ምገባ ጨምሮ ብዙ በርካታ ሊቃነ ጳጳሳትን ያመጣ ሰው ነው። እጅግ በርካታ ሰባኪያን ያመጣ ሰው ነው እና አርብ አርብ ሰራተኞችን አዳራሽ ውስጥ እያስገባ እንዲያገለግሉ የምናየውን ነገሮች እንዲከታተሉ ያደርጋል። እዛ ላሉት አገልጋዮች ሰራተኞች ማለት እና አሁን የወጣው መረጃ ምንድን ነው? ሰራተኛ የነበረች በፍኖተ ጽድቅ ውስጥ የሚሰራው እጅግ እጅግ እጅግ ያደገኛው ነገር አጋልጣለች። ይህንን መረጃ ላይክ አድርጉ እባካችሁ። ኦርቶዶክስ ቢያንስ አራት አምስት ሺህ ላይክ አስፈልጓል። ፍኖተ ጽድቅን ለአምስት ወር ነው የገባሁበት፣ ግን የእግር እሳት ነው የሆነብኝ፣ እጁ ረጅም ነው ብላለች። እስኪ ተከታትለን እንመለስ። ሁላችሁም ሁላችሁም በሺህ ቤት የምትመለከቱ በሙሉ ላይክ በማድረግ ጀምሮ ኦርቶዶክስ ከሆናችሁ ማለት ነው። ከምታስቡት በላይ እጀረጅም የሆነ ሰው ነው። ለምሳሌ ዛድሮች ሰራ ማለት ሕግ የወጠናቸው መደረግ የለባቸው ከቤተክርስቲያን ጋር ቤት በተያያዘም ባልተያያዘም ማለት ኢቨን ሰራተኞች በሚያጠፉበት ጊዜ ቅጣት ማለት ሰራተኞችን ወደ አውር የሚቀይር ድርጅት ነው በአጠቃላይ ማለት ነው። ስትገባ በጣም ሲምፕል ነው። ሲቪን ታስገባለ፣ ሳምንት አይቆይም ስትጠራ ማለት ነው። ትጠራለ፣ ትገባለ፣ ከዛ ስራ ትጀምራለ። ይከፈላል ተብሎ የሚነገርህ ገንዘብ አለ። ያን ገንዘብ ተስፋ አድርገ እዛ ድርጅቱ ስትገባ፣ ከዛ ደግሞ በተለይ ኦርቶዶክስ ከሆንክ በጣም ከራስ ጋር የምትጠላበት ድርጅት ነው ማለት ነው ስታይ ስዕላ ደኖች ምናምን ተሰቅሎ ታያለ፣ ግን ምንም አይነት የቅዱሳን ስዕል አታይም። ወንደኛ ግቢ ውስጥ መዝሙር ይከፈታል። መዝሙር በምንም አይነት ታምር ለእመቤታችን ወይም ለቅዱሳን ለቅዱሳን መላእክት የተዘመሩ መዝሙሮች አይከፈቱም ማለት ነው። እና ፈሎት ማለት እኔ አሁን ሌሎች ነገሮችን ትቼ አስረግጬ መናገር የምፈልገው ነገር ምንድነው? አቶ ጸጋዬ ጴንጤዎች የኦርቶዶክስን መዝሙር እንዲዘምሩ ፍኖተ ጽድቅ ውስጥ ገብተው ተገደው ማለት ነው። ማለት ስራ ብለው የገቡ ኢብን ጴንጤ የሆኑ ሰዎችን አስገድዶ እንዲዘምሩ የሚያደርግ ሰው ነው ማለት። ሳያቅ ነው። ማህበረ ቅዱሳን ይረከበኝ፣ እነሱ ያስተዳድሩት፣ ስለማላውቅ ነው ምናምን የሚለው ነገር ውሸት ነው ማለት እያስገደደ ነው እንደዛ እንዲያደርጉ የሚያደርገው ማለት ነው። ድርጅት ውስጥ በጣም ሰው ይወጣል፣ በጣም ደግሞ ሰው ይገባል። ኢትዮጵያ ውስጥ ያለው ሁሉ የስራ አጥነት ያው ታውቁታላችሁ። በጣም ሰው የሚገባበት እና በጣም ሰው ያንን ማንም ሰው የማይናገረው በጣም ማለት ከድርጅቱ ጥለው የሚወጡ ሰዎች ኢቭን የሚደርስባቸው ነገር አለ ማለት ሰራተኛ ድርጅት ውስጥ አጥፍቶ ኮማንዶ የለበሱ የመንግስት ወታደሮች ገብተው ሲመቱት አይተናል። እኛም ማለት ነው ድርጅቱ ውስጥ ገብተው ኮመን ፣ ስለዚህ ሰው ይፈራል። እዛ ድርጅት የሚሰራ ሰው ሁሉም ስለሚፈራ ምንም ነገር ማጋለጥ አይፈልግም። ማለት በጣም ብዙ በጣም ብዙ ጥሰቶችን ነው የሚሰራው። ግን በተለይ ደግሞ ከቤተክርስቲያን ጋር የሚያደርገው የማስመሰል ስራ እኔ በግሌ በጣም ስለሚያስጠላኝ ነው በጣም ስለሚረብሸኝም ማለት ን አይምሬን ሉዝ ላደርግ ነው የደረስኩት። በዛ አምስት ወር ጊዜ ውስጥ ማለት ነው። እና ራሴ ነኝ ትቼ ራሱ የወጣው ስራውን ማለት ነው። ና ይሄን ነገር ሰው እንዲያቅ ስለምፈልግ ነው። ከዚህ በፊት እኔ አሁን የዛን ዛ ድርጅት ውስጥ ስገባ ገባ የሆነ ብጥብጥ ተነስቶ ነበረ በመዝሙር ምክንያት፣ ፍኖተ ጽድቅ እንደዚህ እያደረገ ነው፣ ዘፈን የሚመስል መዝሙር እየተለቀቀ ነው ተብሎ። ከዛ ተመልሶ ደግሞ እነ መምህር ጳውሎስ በጣም ኢቨን ይከታተል ነበር ይሄንን ነገር ማለት ነው፣ እንደ አንድ ክርስቲያን እና እነ መምህር ጳውሎስ ምናምን ደግሞ ዩቲዩብ ላይ ቪዲዮ ተለቀቀ። እንደዚህ ነው እንደዚህ ነው እና ማህበረ ቅዱሳን እንትን እንዲል አድርጓል። ይቅርታ ጠይቋል ምናምን ተብሎ ተረጋግተሻሪ ተሻሪ ብትሉ ይቅርታ። እንደዚህ ነው የማወራው እንትን ስሆን ማለት ነው ቴንሽን ለዛ ነው ነው። እኔም እንደዛ ብዬ ነበር የገባሁት ማለት ነው ማለት እንትን ነው ድርጅቱ በቃ ስለዚህ፣ ሚስቴክ ነው ይቅርታ ጠይቋል። ስለዚህ ከሃይማኖቴም ጋር ምንም የሚያጻርረው ነገር የለም ብዬ ውስጥ የሰላመነ ነበር እዛ ድርጅት ውስጥ የገባውት ማለት ነው። ነገር ግን በጣም በፍጹም ስህተት የሆነ ነገር ነው ያየሁት ከገባው በኋላ ቅድም የነገርኳችሁ እዛ ድርጅት ውስጥ የምንሰራ ጴንጤ የሆነች ልጅ አስገድዶ ከዛ ደግሞ በጣም ፍኖተ ጽድቅ ውስጥ የሚገቡ ዘማሪዎች ማለት ፍኖተ ማህበር ነው ድርጅቱ። ሌሎች ስራዎች አሉት። ቀለም እና ታንከር ነው የሚያመርተው። ከዛ ውስጥ ደግሞ ፍኖተ ጽድቅ ደግሞ ራሱን የቻለ የራሱ ፕሮጀክት ነው ማለት ነው። እና ይገደዳሉ። ከዛ ደግሞ በጣም ከፍተኛ ክፍያ ያለው ፍኖተ ጽድቅ ውስጥ የሚዘምሩ ተማሪዎች በጣም ከፍተኛ ክፍያ ነው የሚከፈላቸው ማለት። ስለዚህ ምን ያደርግ? እኔ ማሰብ ምንድነው አቶ ጸጋ እያደረገ ያለው እዚህ ከምንድነው የቤተክርስቲያንን ለማዛባት ማለት ዘፈን የሚመስሉ መዝሙሮች እንዲዘመሩ ከዛ ደግሞ በየጊዜው እየተነሳ እንደዚህ አይነት መቤታችን ቤት አይደለችም፣ ማለት እንደዚህ እንደዚህ አይነት ርዕሶችን እያነሳ መበጥበጥ የሚፈልግ ሰው እንደሆነ ነው በግል የተረዳሁት ማለት ነው። ምክንያቱም ይሄን ያህል ፈንድ እያደረገ ነው ዘፈን የሚመስል መዝሙር እንዲለቀቀ የሚያደርገው ማለት ነው። እና ሰው ስለሱ ክፋት ሰራተኛ እምባውን የሚያለቅስበት ድርጅት ነው። የሚያለቅስበት ያለ ደግሞ ኢቨን የሚሰሩ ሰራተኞች አሉ። የሆነ ሚስቴክ ያገኛል፣ በሆነ ሚስቴክ ይይዛቸዋል። ተያጃቸውን ይይዛል እንዲወጡ እንኳን አይፈቅድላቸውም ማለት ነው። እና እኔ በድርጅት ውስጥ ይህንን ነገር ታዝበያለሁ። ብዙ ሰው አሁን ሚዲያ ላይም ሳይ፣ ብዙ ቦታ ላይ ሳይ የሚመስለው አሁን ለምሳሌ ጠዋት አንተ ምን ስትል ነበር? ፍኖተጽድቅ ውስጥ ገብታችሁ የምንዘምሩ ሰዎች ብለህ ነበረ። ወይ ተገደው ነው ጴንጤዎች ይሁን ነው የሚዘምሩት ወይ ተገደው ነው ኦርቶዶክስ የሆነው ደግሞ የሚዘምሩት ከፍተኛ የሆነ ገንዘብ ስላለው እያወቁት ውስጣቸው እያወቀ ለገንዘቡ ሲሉ ወይም ደግሞ የቤተክርስቲያናቸውን እውቀት ደግሞ በደምብ የማያውቁ ሲሆኑ እያደርጋሉ ያንን ነገር ማለት ነው እና እኔ በግሌ እኔ ዘምር አልተባልኩም እኔ በገባሁ ሰዓት ቆሞ ነበር ሌላው ደግሞ የታዘብኩት ነገር ምንድን ነው ይሄ አርብ አርብ በሚያደርገው ጉባኤ ሰራተኛ ተገዶ እንደሚሄድ አውቃለሁ ማለት የሰፊ አዳራሽ ውስጥ ተደርጎ ኢቨን ትልልቅ ዘማሪያን ተጋብዘን በሚዘምሩበት መድረስ ላይ የሚደረገው ነገር ማለት እዛ ውስጥ የምታያቸው ታዳሚዎች ፈልገው አይደለም የሚገቡት። ማለት የሆነ ቀን እንዲህ ተቀምጠን እየሰራን እኔ ኦዲተር ላይ የሚባል ኦዲተር ለማለት ይከብደኛል። እርስ በርስ እንግዲህ የፍኖ ተጽድቅ ጉዳይ በጣም በጣም ከባድ ነው እኛ የምናየው ውስጥ ያሉት የሚያዩት በሚዲያ የሚታየው ነገር የተለያየ ነው። በፍጹም የተራራቀ ነው። በቅዱስ ፓትሪያርክ ፊት ሰግዶ ዝቅ ብሎ ምን ብሎ ምን ብሎ ምሎ ተገዝሶ 5 ሀምሳት ምናም ሚሊዮን ብር አውጭቶ ለኢኦቲሲ ስቱዲዮ ገንብቶ ምናምን ነጠላ አልብሶ ማድ ምናም መግቦ ምናምን፣ የምናውቀው ግን በጣም በሚሊዮን የሚጠጋ ገንዘብ ኢንቨስቲ እያደረገ ቤተክርስቲያንን ለመሰርሰር የገባ ሰው እንደሆነ እስከ ዛሬ የወጡ ቪዲዮች በቂ ማሳያዎች ናቸው። የሚጠቀማቸው ነገሮች፣ የሚያደርጋቸው ነገሮች፣ የሚሰራቸው ነገሮች ፋይናንሻሊ እንዴት እያደረገ እንዳለ በቂ ማሳያ ነው። ከእናት ቤተ ክርስቲያን በላይ ምንም የለም አይደለም። በሚሊዮን የሚቆጠር ገንዘብ፣ በትሪሊዮን የሚቆጠር ገንዘብ ቢያመጣ የክርስቶስን ደም ሊተካ አይችልም። ዛሬም ድረስ ስጋት ነው። ቅዱስ ፓትርያርኩም፣ ቋሚ ሲኖዶስም አሁን ደግሞ የቅዱስ ሲኖዶስ ምልአተ ጉባኤ የፊታችን ግንቦት ይመጣል ውሳኔ እንደሚወስንበት አንዳች አንጠራጠርም። የዚህ ሰውዬና ድርጅቱ ግን የመጨረሻውን ልናሳየው ይገባል። ቤተ ክርስቲያን ቤተ ክርስቲያን ናት። አዳራሽ ውስጥ የሚደረግ ነገር ቤተ ክርስቲያንን አይወክልም። እኛ አዳራሻዊ አገልግሎት የለንም ሊኖረንም አይችልም። ስለዚህ ይህንን መረጃ አጋሩ፣ ሀሳብ አሴቶቻችሁን ስጡ። በቀጣይ ቪዲዮ መረጃ ደግሞ ሌላ መረጃ እናጋልጣለን። ሁላችሁም ሰብስክራይብ አድርጉ፣ መቶ ሺህ ድረስ ባካቸው ኦርቶዶክሲያን፣ ላይክ አድርጉ፣ ላይክ አድርጉ ምላችሁ አልጎሪዝሙ የዩትዩብ ለመላው ዓለም ስለሚያዳረስ ነው። ሪኮመንድ አድርጎ ቪዲዮ ለሁሉም ሼር ያደርጋል። የእናንተ አንድ ላይክ መረጃው እንዲዳረስና እውነት እንዲገለጥ ቤተክርስቲያን ከፍ እንድትል ያደርጋል። ያን አድርጎ ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተ ም እኛም ነው ምርጫችሁ ስለምታደርጉ እግዚአብሔርን አመሰግናለሁ። እናንተ በእጅግ አመሰግናለሁ። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።